የእኔ ጀግና እና ሌሎች የመጽሐፍ ጭውውት ሰዓት ላይ ነን። ሰበር ዜና ርዕሱ አያሌ ኢትዮጵያውያንን የጨረሰው ነፍሰ ገዳይ እስካሁን አልተያዘም። አያሌ ኢትዮጵያውያንን ሳያውቁት በማታለል ዐውቀውትም ለመኖር ሲሉ በማስገደድ የገደለውና አሁንም ነፍስ እያጠፋ ያለውን ገዳይ እስካሁን ለመያዝ እንዳልቻለ ፖሊስ አስታወቀ። ይህ ነፍሰ ገዳይ ራሱን በተለያዩ ስሞች በየጊዜው የሚቀያየር ሲሆን በተለይም አሉ፣ ተባለ ይላሉ ይባላል የሚሉትን ስሞች ይበልጥ እንደሚጠቀምባቸው ታውቋል። ነፍሰ ገዳዩ ኅብረተሰቡን የሚያጠቃበት ልዩ ልዩ መንገዶች እንዳሉት ፖሊስ አስገንዝቧል። ያልተረጋገጠውን ነገር ምንጩ ከየት እንደሆነ ባልታወቀ መንገድ እንዲህ ሊሆን ነው አሉ በማለት ያስወራል። ተቀባዩም ያንኑ ያልተረጋገጠው ወሬ ተቀብሎ ኧረ እንዲህ እየተባለ ነው ይላል። ከአንዱ ወደ ሌላው የመተላለፊያ መንገዶች አሉ፣ ተባለ፣ ይባላል፣ እየተባለ ነው የሚሉት ስሞቹ ናቸው። ነገሮችም በተጠየቃዊ መንገድ የመመርመር አንድን ሐሳብ ከመቀበልና ለውሳኔ ከመድረስ በፊት ከሌሎች ነገሮች ጋር የማገናዘብ ማስረጃ የመፈለግና አውሎ አሳድሮ የማረጋገጥ ልማድ ባለመኖሩ ይህ ነፍሰ ገዳይ በአንድ ጊዜ ብዙ ሰዎችን እንዲጨርስ ዕድል ሰጥቷል። እንዲህ ያለው ዕቃ ሊጠፋ ነው አሉ። እንዲህ ያለ ነገር ሊመጣ ነው አሉ። እንዲህ ያለ ፋብሪካ ሊቆም ነው አሉ። የሚለውን ወሬ በመቀበልና አንዳንድ ጊዜም ከነፍሰ ገዳዩ ጋር ተባብሮ በመስራት አንዳንድ ሕሊና ቢስ ነጋዴዎች ዋጋ በመጨመር እንደሚጠቀሙ ተረጋግጧል። ህዝቡም ከትክክለኛ ምንጭ ሳያረጋግጥ አሉ ተብሎ የተወራውን እንዳለ በመቀበል በአንዳንድ ወቅቶች ከአቅሙ በላይ ሲሸምት ይገኛል። ለምሳሌ በምርጫ ሰሞን ግርግር ይፈጠራል አሉ። በግርግሩ ምክንያት እህል ላይገኝ ይችላል አሉ እየተባለ በመወራቱ ለወር የሚበቃ ነገር ገዝቶ የማያውቀው ቤተሰብ ሁሉ የሦስት ወር ቀለብ መሸመቱ ታውቋል። የክፉ ነፍሰ ገዳይ እንዲያል በሽታ በከተማዋ ውስጥ ገብቷል አሉ። እንዲህ ያሉ አዋቂ ካልሆኑ በቀር አያድኑትም አሉ። እንዲህና እንዲህ ያለ ቅጠል ስር ድግም ትፍቱን ነው አሉ። በቀይ ወይም በግራ ጎን መነሳት ጥሩ ነው አሉ። እያለ አያሌዎችን በማታለልና የአጭበርባሪዎችን ኪስ በመሙላት ማኅበረሰቡን እየጨረሰ ነው። በተለይም በምዕራቡ ዓለም የሚኖሩ ኢትዮጵያውያን የተደራጀና የታመነ የመረጃ ምንጭ ብዛም ስለሌላቸው ማታ ከምሽቱ ሦስት ሰዓት በኋላ ነፃ በሚሆኑበት ስልኮች አማካኝነት ይህንን አሉ የተባለ ነፍሰ ገዳይ ሲያዛምቱ እንደሚያመሹ ታውቋል በዚህም የተነሳ ስማቸው የጠፋ ሞራላቸው የተነካ ክብራቸው የተደፈረ ትዳራቸው የተናጋ ቤተ ክርስቲያናቸው የተበጠበጠ ማኅበራቸው የፈረሰ ክህነታቸው ጥያቄ ውስጥ የገባ ብዙ መሆናቸው ይነገራል የነፍሰ ገዳይ ከዚህም አልፎ መዓት ሊመጣ ነው አሉ ዓለም ልታልፍ ነው አሉ እንዲህ ያሉ የበቁ ሰው እንዲህ ያለውን ራእይ እያባዛችሁ በትኑ ብለዋል አሉ ደረሳችሁ መልእክት ካልበተናችሁ በምትኩት ተራራችሁ ይበተናል አሉ። ንግዳችሁ ይበታተናል አሉ። እያሉ በማስወራት ሽብር እንደሚነዛና የዋሃንን በጭንቀት እንደሚገድል ተረጋግጧል። በአንዳንድ ድርጅቶችና መሥሪያ ቤቶች ደግሞ እንዲህ ያለ ምደባ ሊመጣ ነው አሉ። ሰራተኛ ሊቀነስ ነው አሉ። ዝውውር ሊጀመር ነው አሉ። መሥሪያ ቤቱ ሊታጠፍ ነው አሉ። ድርጅቱ ከስሮ ሊበተን ነው አሉ። እገሌ የተባለው ሰራተኛ ላለቀው ጆሮጠቢ ነው አሉ። እገሌ ቀራቢ ነው አሉ። ሰራተኛውን ሁሉ በሐሳብና በጭንቀት በጥበትና በሰላም ማጣት እየረሸነ መሆኑን ፖሊስ ገልጿል። በትምህርት ቤቶች አካባቢ ገሊስ ለመምህሩ ቅርብናት አሉ። እነገሌ ፈተናውን አግኝተውታል አሉ። እነገሌ ሃንዳውቱን ደብቀውታል አሉ። ፈተናው በጣም ከባድ ነው አሉ። መምህሩ ኤ አይሰጡም አሉ። ይህንን ያህል ተማሪ መባረር አለበት ተብሎ ተወስኗል አሉ። በሚሉ የማሳሳቻ ስልቶች እንደሚንቀሳቀስ ተደርሶበታል። በተለይም በፈተናና በውጤት ወቅት ብዙ ተማሪዎችን እንደሚገድል ተረጋግጧል። ወደ ውጭ ሀገር ለመጓዝ ልባቸው ያቆበቆበውንም እንዲህ ያለ ሀገር በቀላሉ ጥገኝነት እየተሰጠ ነው አሉ። እንዲህ ያለች መርከብ ስደተኞችን ጭላ ወደ አውስትራሊያ ልትሄድ ነው አሉ። እዚህ ሀገር እስከዚህ ዓመት ለገቡ ሰዎች ዜግነት ሊሰጥ ነው አሉ። እንዲህና እንዲያ ያለ ኬስ እዚህ ቦታ እያበላ ነው አሉ። እገሌና እገሊት እንዲህና እንዲያ በማድረጋቸው በአንድ ቀን አሜሪካ ገቡ አሉ እያለ ከሀገራቸው አስወጥቶ በየበረሃው በማንከራተት መግደሉን ፖሊስ ደርሶበታል። ሌላው ቀርቶ ኅብረተሰቡን ሊያስተምሩ ይችላሉ የተባሉትን መንፈሳውያን አባቶች እንኳን ከመግደል እንደማይመለስ ተገልጧል። አሁን ጵጵስና ሊሰጥ ነው አሉ፣ እገሌና እገሌ ሊሾሙ ነው አሉ፣ እንዲህና እንዲያ የተባለ እርቅ ሊጀመር ነው አሉ፣ እገሌ የተባለው ሰው ቀራቢ በመሆኑ ሹመት ያሰጣል አሉ በማለት ሰው እየጨረሰና እያጫረሰ ነው። ብዙዎቹም እዚህ ቦታ በዚህና በዚህ መንገድ ሹመት ይሰጣል አሉ የሚለውን ሰምተው የጸኑበትን ገዳምና በዓት ለቀው በመውጣት በአዲስ አበባ ከተማ በችግር ላይ መውደቃቸውን ገልጠዋል። በመሆኑም ይህንን አሉ የተባለ አደገኛ ነፍሰ ገዳይ ኅብረተሰቡ ነቅቶ እንዲከታተለው፣ የነፍሰ ገዳዩ ሰለባ ከመሆን ራሱን እንዲጠብቅ፣ ባገኘውም ጊዜ እጅ ከፍንጅ ይዞ ለፖሊስ እንዲያስረክበው ፖሊስ አደራ ብሏል። ጤና